ከሀገር የሚወጣውም ከሌላ ሰው ጋር አይደለም እና ከሄርሜላ ጋር ይመስለኛል። እሳት ፈቅሮም አይቀርም። ተማክረው የፈሱት ፈስ አይሸትም ትል ነበረ የድሮ አያታችን ማለት ነው። አሁን ግን የእናንተ ሸተተ። እግዚአብሔርን ሸተተ ሸተተ እንዴ ምንድን ሲጀመር ይሄ ነገር እንደሚፈጠር በነገራችን ላይ ገምቼ ነበር። በቃ እንደምታደርጉት እርግጠኛ ነበርኩኝ። ምክንያቱም ማለት ነው ይሄ የእናንተ ቀመር በጣም ነው በነገራችን ላይ የሚያስባን ነው ማለት ነው። አሁን ለምሳሌ ሄርሜላ የዛን ጊዜ ማለት ነው በቃ ወደ ባለቤትህ ተመለስ ምናምን ምናምን አለችና ማለት ነው አንተ ደግሞ መጀመሪያ እስኪ ሩታን ምናምን ይሄ በቃ የሕፃን ጨዋታችሁን አቁሙ፣ ከተፋቀራችሁ ሕይወታችሁን አርፋችሁ ኑሮ። ሩታም እየተናገረች ያለችው በነገራችን ላይ ይሄ ነው። ማን ነው ለማሞኘት የምትሞክሩት? በቃ እናንተ እኮ እንደምትፈላለጉ ማለት ነው፣ እንደምትፈላለጉ ማንም ሰው ያቀባችኋል። ምንም የተደበቀ ነገር የለውም። አሁን ምን ፍለጋ እንደዚህ ዳር ዳር እንደምትሉ ነው ግራ የገባኝ። ይኸው በቃ በደንብ ግልጽ ስለሆንላት መሰለኝ ምንም ነገር በቃ እንትን አይለኝም ብላ የዚህ ልክ እንትን እያለች ያለችው ና። እኔ የምሬን ነው። ህይወት የማያስተምር ሰው ብትኖር አብርሽ ነው። እግዚአብሔርን ልጅቷ የዚህን ያክል ማለት ነው፣ የዚህን ያክል አንተ ላይ እምነት እንድታጣና ተስፋ እንድትቆርጥ አደረግካት። በጣም ነው የሚያሳዝነው፣ የምር ማለት ነው። እና እያንዳንዷን ነገር ሆን ብላችሁ ተማክራችሁ ቁዳውታችሁ ማለት ነው። አሁን ለምሳሌ አቤልና ብሩክ የሆነ ከደሙ ነፃ ምናምን ለመምሰል ይሞክራሉ። አሁን ይሄንን ጥያቄ መጥተው ሲናገሩ ወይም ሲጠይቁ ማለት ነው ቁጥር አንድ ተባባሪዎች እናንተ ናችሁ፣ በነገራችን ላይ ማለት ነው። ቁጥር አንድ የመጀመሪያዎቹ የዚህ ነገር ቀመር ወይም የዚህ ቀመር እንትኖች እናንተ ናችሁ እና ምንም የሆነ የማይመስል ነገር ነው የምታደርጉት። እግዚአብሔርን በቃ ይሄ በቃ እቅዳችሁ፣ በስም ደግሞ የሄዳችሁበት መንገድ ማለት ነው። እሷ ወደ ልጅህና ወደ ሚስት ተመለሳለች እሱ በቃ ሩታን ምናምን አናግሬ ያለ ከዛ ደግሞ ራሴን አጠፋለሁ እያለቃቀሰች ምናምን መምጣት ከዛ አብረሽን ታፈቅረዋለች መጀመሪያ ምን እንደማታፈቅረው አታውቅም ብላችሁ ነው። በጓደኛ ሙድ መታ መጨረሻ ላይ አፈቅረዋለሁ አላለች? መሪ መጀሻ አንቺ አንቺ ትለያለሽ በቃ ውሰጂው። እንዴ አረ ብዙ ብቻ ግን የምሬን ነው እውነት እኔ ገርም ኧረ፣ ገረመኝ ወገን፣ ኧረ ገረመኝ እንዴ፣ ብቻ እኔ ገረመኝ፣ እናንተንም ገርማችሁ ገርማችኋል። ለማንኛውም የእኔ ተወዳጅ ቤተሰቦች እንዴት አመሻችሁልኝ? አማን ነው ሰላም ነው። እንዴ ነው እነዚህ ሰዎች ሊጠፉ ነው እንዴ ዛሬ ላይመጡ ነው እንዴ ምናምን ብዬ ሳሰብ፣ እንግዲህ ሩታችን መታለች ማለት ነው ብቻ ያው መግቢያዬ ላይ እንዳልኳችሁ ነው ተማክረው የፈሱት ፈስ አይሸትም ይባል ነበር አይደል እኛ በፊት በፊት ስናቅ አሁን ይሸታል ይኸው ሸተተ እኮ እግዚአብሔርን ተማክራችሁ ያደረጋችሁት ነገር አስባነነባችሁ እያንዳንዷን ስቴፕ ጠበቃችሁ የሄዳችሁበት መንገድ ማለት ነው መጀመሪያ እሷ ወደ ሚስትህ እና ልጅ ተመለስ ምናምን ምናምን ሻለች እሱ ደግሞ መጨረሻ ላይ የሆነች ማክስ ሰራ ሩታናና ግሬ ምናምን እንዲህ እኔ እና አንቺ መለየት የለብንም አይነት ጭዊ ተጫወተ ከዛ ደግሞ እሷ ማለቃቀስ ጀመረች። ራሴን ባጠፋ ምናም ምናም ምናምን። እንዴ እንደውም እኔ በጣም ሳዝንልሽ ነበር። እሺ በርቺ በርቺ፣ ቀጥይበት። ከዛ ጭራሽ የእንትኑ ዋና ጠንሳሾችና አማካሪዎች ተያይዘው መተው። ታፈቅረዋለች አሁን የምር ሩታ ሳታቀርታ ነው። ለምዶ የምታሞኙት እኔ በጣም የሩታን ጥንካሬ በዚህ አጋጣሚ በደንብ ነው ያየውበት ማለት ነው። ይህንን ሁሉ ነገር ታውቃለች። በነገራችን ላይ እኔ አብርሃም ደካማ ጎኗ ነው እል ነበር በተደጋጋሚ፣ ሁሌ ማለት ነው እና አቺ እንዴት እንዴት ምናምን አልነበረ። የምሬ ነው ምላችሁ። እንዴት አልነበረ ግን ለካ የሆዷን በሆዷ ይዛ ማለፍ ያለበትን ነገር ማለፍ ስላለባት፣ መሻገር ያለባትን ነገር መሻገር ስላለባት፣ ከዚህ በኋላ ጠንከር ጀገን ብላ ልጇን ማሳደግ ስላለባት ማለት ነው። ምክንያቱም የእሱም ባህሪ እንደሆነ አየነው እኮ እግዚአብሔርን እኔ እንደው የተወሰነ ከተለወጠ እንደው ከእሷ ጥያቄው መቷላ ሁሌ ቢያንስ ጨከን ብሎ ይለያታል ምናምን ብዬ ነበር። ለካ እናጀሬ አንድ ላይ የሆናችሁ ሂሳብ ሰርታችሁ ምናምን የቀመራችሁ አትቀመርነች። እኔ አሁን አንድ ግልጽ የሚሆንልኝ ወይኔ ወይኔ ለሄርሜላ አዝኝ እኮ ስንት ሰው አብሬ እንትን ስል ነበረ። እንዴ አሁን ነው እግዚአብሔርን አሞኛችሁኝ፣ አሞኛችሁኝ አባቴ ያለችው እጻለች ትዝ አለችኝ። እና አሞኛችሁኝ እግዚአብሔርን። እንዴ እንዴ፣ እንደዚህ ይቻላል እንዴ? ይቻላል እንዲ? ወገን ጓደኛዬ ነው፣ ጓደኝነት ነው፣ እኔ እና እሱ መሀል ያለው በቃ ጓደኝነት ነው ምናምን ብላችሁ መጨረሻ ላይ አፍቅር ያለኝ ራሴን አጠፋለሁ እሱን ካላገኝ። በርቺ! እኔናት፣ በርቺ፣ በርቺ! እሱ እንደሆነ እሱም ያፈቅርሻል። እንግዲህ ምን በርቺ እንላለን? እሱም ያፈቅርሻል። ለማንኛውም ማለት ነው ምንም ሰርፕራይዝ የሚያደርግና ምንም አዲስ ነገር የለውም። ሁላችንም እንደምናውቀው ሄርሜላ አብርሃምን ታፈቅረዋለች። አብርሃምም ሄርሜላን ያፈቅራታል። እውነታው ይሄ ነው እንጂ ሰው በጤ ነው በአገራማን ሚስቱና የልጁን እናት ትቶ ልጁን ትቶ ከሌላ ሴት ጋር የዚህን ያክል ነገር ይሆናል ብዬ አላስብም። መቼስ አብርሃም ለዚች ልጅ ስሜት ባይኖረው የሆነ ነገር ባይኖረው ኖሮ ቤቱ የዚህ ልክ እየተናጋ ቤቱ የዚህ ልክ እየፈረሰበት እንደዚህ አይነት ነገሮች እየተፈጠሩ ከዚህ ልጅ ጋር የሙጥኝ ሆኖ ይቀመጣል ብዬ አላስብም። ምንም ምክንያት ደግሞ ይኖረዋል ብዬ አላስብም እቺ ልጅ ካላፈቀራት በስተቀር እና አሁን ለሁሉም ነገር በቂ የሆኑ ምላሾችን እያገኘን ይመስለኛል። ግን ሩታ እንደዚህ ጠንክረሽ በማየትሽ እኔ ደስን ያለኝ በቃ ህይወት ይቀጥላል። እግዚአብሔርን ህይወት ይቀጥላል። በቃ እግዚአብሔር ያለልንን ህይወት አይደሉላችንም የምንኖረው በቃ ይሄ ልጅ መሄድ ከፈለገ ይሄድ። እሷ እኮ ልቡ ከሷ ጋር ካልሆነ ልቡ ከሷ ጋር ካልሆነ እውነት ይሄ አዲስ የተወለደው ልጁ እሱን የማይዝ ከሆነ ምን ብላ ትታገላለች? ምን ብላ ይሄ ልጅ ለመያዝ ትሞክራለች? እነዚህ ራሱ ኧረ የእናንተስ ጓደኝነት ይለያል፣ ኧረ ይለያል። እንደው አታፍሩ። እኔማ ፍሬ ነው እንደ ሄርሜላ ላፍቅረዋለች ብዬ ለሩታ ለነገር ሊሄዱ አስባችሁታል። የማን ጓደኞች ናችሁ ግን እናንተ? እረ ድፍረታችሁ! ረ እናንተስ ትለያላችሁ እንዴ? ጭራሽ አፍቅረዋለች ምናም ብላችሁ ሄዳችሁ ለሩታ ትነግራላችሁ? እንዴት ድፍረቱን አገኛችሁት? እንዴት እንዴ እንዴት እንደዚህ ልደፍሩ ቻላችሁ? ግን ኧረ ይመቻችሁ፣ ኧረ ይመቻችሁ። አብርሃምና ሄርሜላ አንድ ላይ ሆነውን ነው የላኳችሁት። መቼስ አንድ ላይ ነው ቀምሩ የሚወጣው። መቼስ መች ተለያይታችሁ ታቁና። ወይኔ ሩታ ግን እግዚአብሔርን እግዚአብሔርን እኔ ምንም ሰው የለሽም እኮ አሁን ሌላውን ነገር ተይና ልጅሽንና ቤተሰቦችሽን ጠበቅ አድርገሽ ያዢ። እግዚአብሔርን እንዲህ አንቺማ፣ በቃ ብቻሽን ካገኙ እነዚህ ምንም ነገር ከማድረግ አንቺን ወደኋላ ይመለሳሉ ብዬ አላስብም። ደፍሮ መተው ጓደኛ ሆናት ምናም ምናም ምንም ነገር የለም ምናም ምናም ብለው እኮ የሌለ ሲከራከሩ ምናምን የነበሩ ልጆች እኮ ናቸው። አሁን መተው አፍቅረዋለች ምናም ምናም የሚሉት እና እነዚህ ልጆች የምሬ ነው አይለቁሽም። ወገን ወገን ወገን፣ በስመ አብ ከባድ እና ራስሽን ጠብቂ ለማለት ያከል ነው። ቆራጥነትሽ የውሳኔ ሰው መሆንሽን ሳላደንቅ አላልፍም። በነገራችን ላይ እያንዳንዷን ነገር ለማለፍ የሄድሽበት መንገድ፣ ግርግር ላለመፍጠር ቤተሰቦችሽን እንትን ላለማስባል እያንዳንዷን ነገር እየተሰማሽ ነው ለካ፣ እያንዳንዷን ነገር ውጠሽ ቁጭ አልሽው። እውነት እኔ ያንን ነገር ነው ያየውብሽ። አሁን እኮ ከንግግርሽ የተረዳውትና ያስተዋልኩት ነገር እያንዳንዷ ነገር ፔን አለው አንቺ ጋር። እየደበረሽን ቢሆን ዋጥ አድርገሽ ይዘሽ ይህንን ነገር ማለፍ እንዳለብሽ እውነት ነው። እግዚአብሔር በሰላም ልጅሽን አሳቅፎሻል። ከዚህ በኋላ ደግሞ እሱ ያሰበለሽን ህይወት ትኖሪያለሽ። ስለዚህ ዋጥ አድርገሽ መመሸን ይዘሽ ለማለፍ የሄድሽበትን ርቀት ሳላደንቅ አላልፍም። እውነት እኔ እንደዚህ ሆና እሷ ወልዳ ይሄን ሁሉ ነገር ስታይ ካለህበት መንገድ መመለስ ያልቻል አብርሃም፣ ከዚህ በኋላ ትመለሳለ፣ ነገሮችን ታስተካክላለ ብዬ አላስብም። እኔ እነዚህ ልጆች ያላንተ ፈቃድ ያላንተ እንትን በምንም አይነት ሁኔታ ደፍረው መጥተው ለሩታ እንደዚህ አይነት ነገር ለመናገር ይደፍራሉ ብዬ አላስብም። በቃ ተማክራችሁ የፈሳችሁት ፈስ ነው፣ ግን ሸተተ፣ ሸተተ፣ ሸተተ። ምን ይደረግ? እኔ ሸቶኛል። ኧረ ጋዜ እናንተ አልሸተታችሁም? እኔ ሸተተኝ። አስባነነባችሁና በቃ ፋይናሊ ሁሉም ነገር ግልጽ ሆነ። እንግዲህ አዲሶቹ ጥንዶች ሚስቱ በወለደች ወር ባልሞላ ጊዜ ውስጥ ሁለተኛው ሚስቱ ጋር እንደሚፋቀሩ ተናገሩ ነው የሚባለው። የመሬን እኮ ነው እንዴት ልናገር የሆነ ጠፍቶብኝ እኮ ነው በምን ላስረዳችሁ እና ለማንኛውም አዲስ ነገር አይደለም። እስከ ዛሬ ድረስ አናምንም ኖ ኖ ምናምን አይሆንም ብለን እየታገለን እንጂ እውነታው ይሄ ነው። በቃ እውነታው ይሄ ነው። ከዚህ እውነታ ደግሞ መሸሻ አይቻልም። እንኳን እኛ ሩታም እውነታውን የተቀበለች አይነት ነገር ነው የሚመስለኝና እኔና እሱም ያገናኘን አንድ ልጃችን ነው ብላለች። ይሄ ነገር ባይሆን ባይከሰት ሁላችንም ደስ ይለን ነበረ። ግን ልቡ ከሷ ጋር ያልሆነን ወንድ እየተከተለች እች ልጅ እንድትጎዳም ከዚህ በኋላም እንድታለቅስ ስለም ስለማልፈልግ እኔ የሩታን ውሳኔ አከብራሉኝ። ቢመለስና እንዶ የልጅ ልብ ገዝቶ እንዶ ሙጠምጢምም አልልም። እኔ አራ አልልም እንዴ እስካሁን ላልኩት ራሱ እውነቴን ነው እንትን ብሎኛልና ልብ ገዝቶ ቢመለስ ብለን ነበር ሀሳባችን። እንግዲህ አልሆነም። እንግዲህ ደግሞ እናያለን እናያለን እንግዲህ የሚፈጥረውን ነገር ለማየት እንሞክራለን። ብቻ ጋይ ሲሆን የመሰለኝን ነገር ተናግሬያለሁኝ። እናንተን ኮመንት ሴክሽናችንን አጨናንቁት። ምን ተሰማችሁ? ምን አያችሁ? እኔ ስጠብቀው ስለነበር በእርግጥ የዚህን ያክል እንትን አላልኩም፣ ግን እነዚህ ሄደው የተናገሩ ቻ አስገረሙኝ አስገረሙኝ ጋይ። ለማንኛውም ደህና አደሩ። አላርዝምባችሁ፣ ይመቻችሁ።